መንግስት በጀት ብቻ አይሰራም። እባካችሁ በምትችሉት ሁሉ ኑ እንተባበር ስንል የሚተባበሩ ብዙ ናቸው። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። በሌላ በኩል ደግሞ አንድ የዘመመች ቆርቆሮ መጠገን የማይችሉ ወይም ደግሞ አንድ ገጽ ቆርቆሮ ማቅረብ የማይችሉ ህዝቡ ሲቸገር ህዝቡ ተጎሳቆለ ተመልካች የለውም ብለው የሚያወሩ ህዝቡ ደግሞ እንደዚህ አይነት ነገር ሲሰራለትና ያ የዘመመው የወዳደቀ የቀበሌ ቤት ወይም ደግሞ ተመሳሳይ የግልም ተያይዞ ያለ በፓርስል የተሰሩ ቤቶች እንደዚህ ሲዘምኑ፣ አካባቢ ሲጸዳ፣ እናቶች ከትላንትና ከቤታቸው ወጥተው ውሃ በጀሪካን ከሚሸከሙበት መጸዳጃ ፍለጋ በአካባቢ ከሚጋፉበት ውስጥ ወጥተው እንደዚህ አይነት ቤት ሲገቡ፣ አይ ትውስታቸው ፈረሰ ይሉናል። ትውስታቸው ፈረሰ፣ ተፈናቀሉ ሁሌ የምትሰሙት ነገር ነው። እኛን እንደምንለው የአዲስ አበባ ህዝብ የቆሻሻ ትውስታም የለውም። የወዳደቀ የፍርስራሽ ትውስታም አይደለም። ትውስታው ትልልቅ ታሪክ አለው። ሀገርን የኮራ የሰራበት ያለማበት ትልልቅ ትውስታዎች አሉ። ትውስታዎቻችንና ቅርሶቻችንን እንጠብቃለን፣ እናድሳለን፣ እናስውባለን፣ ለዓለም እናስተዋውቃለን፣ የቱሪዝም መዳረሻ እናደርጋቸዋለን፣ ለትውልድም ደግሞ ማስተማሪያ እናደርጋቸዋለን። የዘመሙ ጎጆዎችን ግን እናቃላለን። የወደቁ የፈራረሱትን አድሰን ሰርተን ባቃተን ቦታ እንደዚህ ለምነን አስተባብረን በጋራ እርስ በእርሳችን ተያይዘን የብዙዎችን ጫና እያቃለል ነው። ወደፊትም ቢሆን ይሄ ተጠናክሮ ይቀጥላል። የአዲስ ከተማ ክፍለ ከተማ ይህንን አካባቢ ጥሩ የመኖሪያ አካባቢ በማድረግ በኩል ያላሰለሰ ጥረት አድርጎ ውጤታማ ሆኗል። አላ በቃ የሚቀጥል ነው የሚሆነው። እንዳል ነው አካባቢው የተለወጠ ነው። አካባቢ እየተለወጠ አሁንም ዛሬም የምናስጀምረው ሲጨመርበት ደግሞ ከዚህ በላይ ይለወጣል። ያልደረስንበት ገፋ አድርገን መሄድ ያለብን ደግሞ አንድ ሁለት ህንፃ ሳይሆን በርከት ያሉ ህንፃዎች እየጨመርን አንደኛ የመሬት አጠቃቀሙም በጣም ውጤታማ ይሆናል። አይታችኋል። ከዚህ የተነሱ ቤቶች ቁጥራቸው ትንሽ ነው። የዛሬ ህንፃ ብቻ ይሸፍነዋል። ነገር ግን እዚህ መኖሪያ ቤት ያገኙ ነዋሪዎች ቁጥር ስናይ ወጪም ቆጥቦ ብዙ ጊዜ ሰዎች የሚጣሉበትንም የመሬት ጉዳይ እጅግ በጣም ውጤታማ በሆነ መንገድ እንድንጠቀም አድርጎ ኑሮን አዘምኖ ንጹህ የመኖሪያ ቤትን አቅርቦት ጨምሮ እንደዚህ አይነት ውጤታማ ያደረገናል። ዘርፈ ብዙ ውጤት ነው ያለውን። እንተባበር፣ አብረን እንስራ። ለውጥ በጋራ ነው። አገራችን እየተለወጠች ነው። የሀገራችንን ለውጥ ሊያስቀረው የሚችል አንዳች ምድራዊ ኃይል የለም። እንበርታ። የተለወጡ ሀገሮች ሁሉ በርትሰው ስለሰሩ ነው። ሌላ ምንም ከሰማይ መና ድንገት ጠብ ጠብ ያለላቸው ነገር የለም። ነገር ግን መበርታት፣ እልህ መግባት፣ መረዳዳት ወደፊት ለውጥ የሚያመጣ እርምጃዎችን ብቻ መራመድ ያስፈልጋል። ለዚህ ደግሞ ሁላችንም እጅ ለእጅ ተያይዘን መስራት ነው። ሁልጊዜ ለምናረገው የልማት ጥረት ድጋፋችሁ ስላልተለየን አብራችሁን ስለምትሰሩና ስለምታበረታቱን ደግሞ እኛም እጅግ አድርገን እናመሰግናችኋለን።